ከዛሬ 11 ዓመታት በፊት 2014 እንደ አውሮፓውያን አቆጣጠር ሩሲያ የክሬሚያ አካባቢን በኃይል ከዩክሬን የወሰደችበት ጊዜ ነው። እውነቱ ታዲያ ሞስኮ ከምራቡ ክፍል ጋር በቅርበት እንድትገናኝ መንገድ ጠረገላት። ያ ምናልባትም የሩሲያ ሀያልነት በር ከፋች አጋጣሚ ሊባል የሚችል ነው። ክሬሚያ ደም አፋሳሽ በነበረው ጦርነት ከኬፍ ተገንጥላ ሞስኮን ወዳጇ አደረገች። ቀጥሎም 2022 በሁለቱ አገራት መካከል ለተነሳው መቋጫ አልባ ጦርነት የነገሮች ጅማሮና መቀጣጠያ በዚያ በኩል ሆነ። ከጦር ሰፈር አገልግሎት እስከ ባህር ኃይል መስፈሪያ ድረስም የክሬሚያ አካባቢ የዋዛ ጥቅምን ለሩሲያ ይዞ አልመጣም። በ18ኛው መቶ ክፍለ ዘመን ሩሲያ በታታር አምባገነን ንጉሥ አማካኝነት የታታርስ ሕዝቦችን በማስፈር የተጀመረው እንቅስቃሴ ዛሬ ላይ አድጎ ራስን የቻለ ግዛት እስከ መሆንም ተደርሶበታል። ከማዕከላዊ ሲያ 3000 ኪሎ ሜትር ርቀት ላይ መገኘቷ ሚስጥርም ሲገለጥልን ለምን ሞስኮና ኪየቭ ቦታዋን የሙጥኝ እንዳሉባት ይገባናል። ነገር ግን እዚህ ጋር አንድ ሐቅ አለ ከቅኝ ግዛት ወረራ ያኔው ዘመን አንስቶ ይቺ ግዛት ከዩክሬን ጋር አብራ ቆይታለች። ይህም በአመት ስድስት አስርት ዓመታትን ይወክላል። ከ1991 እስከ 2014 ባሉት ከሚያስወግዱት አመታት ግን ሞስኮ ከመቶ ቢሊዮን ዶላር በላይ ለመሰረተ ግንባታዋ ፈሰስ እንዳደረገች የሚናገረው ጉዳይ ወደ ሀቅነት ተቀይሮ የይገባኛል ጥያቄ ከጎርቤት መነሳት ጀመረ። የወቅቱ የዩክሬን ፕሬዝዳንት የነበሩት ቪክቶር ያኖኮቪች የተነሳባቸውን ህዝባዊ አመፅ በመጠቀም ሩሲያ ወታደሮቿን ወደዚያ በመላክ ክሬሚያን መንጠቅ ቻለች። አሁን እየተደረገ በሚገኘው ጦርነት ውስጥም ክሬሚያ ትልቁን የማሸነፍ እድል ለሞስኮ መፍጠር ችላለች። በተለይ ደቡባዊ የዩክሬን ግዛቶችን ሩሲያ እንድትቆጣጠር የዚህ አካባቢ መሳሪያ በገፍ እንዲገባ ትልቁ ሚና ተጫውቷል። እናም አሁን ፕሬዝዳንት ንት ቭላድሚር ፑቲን ክሬሚያን እንደ ቀይ መስመር መውሰዳቸው ሲያንስባቸው ነው። ከፍተኛ የሩሲያ ወታደራዊ መኮንኖች ክሬሚያን ሰላም አካባቢዎችን በቀላሉ የመድረስ እድልን ያሰፋል ነው የሚሉት። ከሁሉ በፊት ዘለንስኪ ክሬሚያን ዳግም አካላቸው ለማድረግ ሰላማዊ መንገድ በመጠቀም ከሩሲያ ሰዎች ጋር ንግግር ቢያደርጉም ሳይሳካላቸው ነው የቀረው። እናም እስከ ዛሬ የሁለቱ አካላት ግጭት እንዲህ እንዲያያለ ቀጥሏል። ምዕራቡ ክፍል እስከ ዛሬ ድረስ የክሬሚያን ባለቤትነት ለኬቭ እንጂ ለሞስኮ አልሰጠም። ሆኖም አሜሪካ ግን በልዩነት ሞስኮን አይዞች ስትል ተገኝታለች። ቃጠናው ወትሮ ሲሆን ቢሆን በሩሲያ እጅ ሊገባ የቻለው ያለ ተቃውሞ ነውና መቆየት ያለበት በፑቲን እጅ ነው። ትራምፕ ከዚህ ቀደም የተናገሩት አቅ ነው። ይህ ግን ለኬቭና ወዳጆቿ የሚዋጣ ቃል ነበረምና ሀያ በመቶ የዩክሬን ግዛት በሩሲያ ሊወሰድ የቻለው ከ2014 እስከ 2022 ባሉት ዓመታት ነው የሚልን ክርክር ያነሳሉ። ማንም ሴቫስቶፖልን ይቆጣጠር ብቻ የጥቁርና አዞ ባህር በሮችን ማስተዳደር ያስችለዋል። አውሮፓውያኑም ዩክሬን ዳግም ግዛቷን እንድታስመልስ ማድረግ ሊያመጣላቸው የሚችለው እድል ብዙ መሆኑን አላጡትም። ትራምፕ ግን ይህን ጉዳይ በችልታ እያለፉት አይመስሉም። ስለሆነም አጋራቸው ለማድረግ ደፋ ቀና የሚሉባትን ሩሲያ በአንድም በሌላ መደገፍን ምርጫቸው አድርገዋል። ሆኖም ግን የጥፋቶች ጥፋት በእሳቸው ሚዛን ሲመጣ ቆጣ ማለታቸው አልቀረም። እናም ትናንት ሌሊቱን በማህበራዊ ገጻቸው ላይ እንዳሰፈሩት ከሌሊቱ የዋና ከተማዋ ኬቭ ጥቃት በኋላ ፑቲን ሆይ እርምጃ ጋ አድርገው ብለዋል። ሩሲያ መነሻዋን ክሬሚ አድርጋ ከሰባ በላይ ሚሳይሎችንና 145 ያክል ድሮኖችን ወደ ኬቭ በመላክ 12 ያክል ንጹሐንን ስትገድል ቁጥራቸው በውል ያልታወቁ ዜጎችንም ለጉዳት ዳርጋለች። የዛ ኢንዲፔንደንስ ዘገባ እንዳለው ምንም ተጠናክሯ የሁለቱ ኃይላት ፍጥጫ መቋጫው ቅርብ እንደሆነ ቢገለጽ የሚሞቱ ዜጎች ግን አሁንም አሉ። ትራምፕም መነሻቸው ይህ ነውና በነገሮች ደስተኛ አይደለሁም፣ ፑቲን፣ አካሄድህን ረጋ ማድረግ አለብህ መልእክታቸውን ልከዋል። ይህ ሁለቱ አገራት ግንኙነታቸውን አዲስ ምዕራፍ መያዙን ተከትሎ የመጀመሪያው የትራምፕ ቁጣ እንደሆነም ነው ዘገባዎች እየጠቆሙ የሚገኙት። ከሳምንታት በፊት ሩሲያ በወሰደችው እርምጃ ከአምስት ሺህ በላይ ወታደሮች ተገድለዋል። እናም እንደ ትራምፕ ሀሳብ የግጭቱ መቋጫ ጊዜው አሁን ይመስላል። ፕሬዚዳንቱም በመልእክታቸው ያነሱት ሰላም የመፍጠሩ ጊዜው አሁን አሁን ነው የሚለውን ነው። የዩክሬኑ ሰው ቮሎዲሚር ዘለንስኪ ለይፋዊ ጉብኝት ከሚገኙ በደቡብ አፍሪካ ጥቃቱን ተከትሎ አቋርጠው ወደ ሀገራቸው ተመልሰዋል። እዛ ሆኖም አሜሪካ በአቅሟ ልክ ጫና በሞስኮ ሰዎች ላይ መፍጠር ካልቻለች በቀጣይም በርካታ ንጹሃን ሊሞቱ ይችላሉ ሲሉ መልእክታቸውን አስተላልፈዋል። ሀገራቸው ጠረጴዛ ስባ ለመቀመጥ ዝግጁ መሆኗንም አንስተዋል። እሳቸው ሀገራት ጦርነት እንዲቋጭ ፍላጎታቸው ቢሆንም የማሸማገሉን ስራ ማን ይስራው የሚለው ግን ጊዜ የወሰደባቸው ነገር ነው። ብዙዎች አሜሪካ አቅሟን መጠቀም አለባት በሚለው ቢያምኑም ትራምፕ ግን እየፈጠኑላቸው አይደለም። የፈረንሳዩ መሪ ኢማኑዌል ማክሮን ፑቲን የግጭቱ ጉዳይ ልባት እስኪሰጠው ሚሳይል መተኮሳቸውን እንዲያቆሙ ጠይቀዋል። ሆኖም እሳቸው ፑቲንን ማመን ጉም እንደ መዝገን ሳይሆንባቸው አልቀረምና ባንወሻሽ የሚልን ሀረግም ጨምረውበታል መልእክታቸው ላይ። አሁን ላይም በሩሲያ ቀጣይነት ባለው ጥቃት ስምንት አካባቢዎች ተለይተው የኢላማ ራዳር ውስጥ ገብተዋል የተባለው አልጀዚራን ጨምሮ ሲኤንኤን እና ቢቢሲ እያስነበቡት እንደሚገኙት ከዚህ ቶሚር እስከ ዲያምፖርና ሌሎችም አሁን ላይ በሩሲያ ሀይል ቀይ ቀለም ተቀብቶባቸዋል። እንዴት ጥቃቱ ሊፈጸም እንደሚችል ግን ሁሉም መረጃው የላቸውም። የአሜሪካ ሰዎች ግን ከሁሉ በላይ የኪየቭ ሰዎች ክሬሚያን የማይጠይቁ ከሆነ ጦርነቱ የሚቆምበትን መንገድ እንፈጥራለን እያሉ ነው። በሰጥቶ መቀበል መርህ ካልሆነ ፑቲንም በእጅ የሚሉ አይመስሉምና ማለታቸው ነው። ዘለንስኪ ግን ይህ ራስ ምታት ሆኖባቸዋል። ወደ ተኩስ አቁም ስምምነት እንኳ ለመምጣት ነገሮችን ቆም ብለው ማሰብን መርጠዋል። የአሜሪካ አደራዳሪ ቡድን በለንደን ቆይታቸው ግን አሁን ላይ ሀገራቱን ወደ ጠረጴዛ ለማምጣት በጎ ምላሾች እየታዩ እንደሆነ ተናግረዋል። ክሬሚያ ግን ሌላኛዋ መድረክ መሆኗ ከወዲሁ ብዙዎችን አሳስቧል።